ሰላሙ አሌይኩም ራህመቱላህ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወይኔ አልሀምዱሊላህ ሰላም ነኝ። እንግዲህ ትናንትና በጉጉት ጠብቁኝ አላልኳችሁም ነበረ? ምን እንደምሰራ ጠብቁኝ፣ ያው ስራ ይዣለሁ ስላችሁ ምናምን አላምናችሁማ። ለብ እና ዛሬ ምን እንደምሰራ ሳያችኋለሁኝ፣ የትን ቦታ እናደርሳለን እላችኋለሁኝ ያው እንግዲህ ንግ የንግድ ስራ ነው፣ የዱባይ ስራ ንግድ ልሰራ ነው ስላችሁ አላመናችሁም ነበር። ስለዚህ እኔ ደግሞ ንግድ ስራ እስቲ ደግሞ ፈኔን ልየው ነው ብራች፣ ፈኔን ልገልጽላችሁ እስቲ ምን አይነት እንዳለኝና፣ ስለዚህ አሁን የትም ቦታ እናደርሳለን። ባልትና ነው የከፈትኩት። እንግዲህ ልብስ ምናምን አምን ያኔ አልፈልግም ታውቃላችሁ። ሁሉ ቁሞ ሀጂ ልብስ ይዟል ልብስም አለኝ፣ ግን ያው ግን እኔ የምሸጣው ምንድነው ባልትና የሆዴ ነገር ስለሚያለኝ ይኸውላችሁ እዚህ ቡና ይሄ ከኢትዮጵያ የመጣ ቡና ነው። ይሄ ግማሽ ኪሎ ነው። ይሄ ግማሽ ኪሎ ሀያ አምስት ብር ስለዚህ ግማሽ ኪሎ ሀያ አምስት ብር ሙሉ ሀምሳ ብር ማለት ነው። ሀምሳ ድርሀም ስለዚህ ይኸው እዚህ ደግሞ ሩብ አለላችሁ ግማሽ ሩብ ነው ያመጣነው፣ የኢትዮጵያ ቡና የትም የትም ያልተጠጣላችሁ፣ አሉ ጠጥታችሁ ደግሞ ከዛ በኋላ ነው ያው እንግዲህ፣ ጣሙን እናንተ ታውቃላችሁ። ይኸው እዛ እንደ ገና ገና መደርደሪያ አልገዛንም፣ እንደዛ ነው መደርደሪያ የምናወጣጣን ነው በወጭ ላይ ወጭላችሁ፣ ዝሮ ዝሮ ገና መደርደሪያ አልገዛንም። ዝሮ ዝሮ ባልትና ነው። ይሄ ደግሞ በርበሬ እንደምታውት፣ ይሄም ግማሽ ኪሎ ነው፣ 15 ብር ግማሽ ኪሎ 15 ብር፣ ስንት ብር ነው?

ስንገዛው ማለት ነው። ማለት ነው ይሄው፣ ይላችሁ ቅላቱ ምናምን ልነግራችሁ አልችልም። እየወሰዳችሁ እየቀመሳችሁ ከዛ በኋላ አስተያየታችሁን፣ ጨውም ካነሰው እንጨምርበታለን። አቻለሁ እና ይሄው በርበሬያችን ይሄን ይመስላል። ሁለት አይነት በርበሬ አለን። 15 ብር ነው። ዞሮ እንደገና ሽሮም አለን። ይላችሁ እንትን ምንድን ነው የሚባለው ሽሮ ደግሞ እንትን ነው፣ ምጥን ነው የሚባለው። ምንድን ነው ያገር ምጥን ነው የሚባለው እኮ ምጥን ነው። የእኛ ሀገር ምጥን ሽሮ ነው የሚባለው። ስለዚህ ጣዕሙን ልነግራቸው አልችልም። ምርጥ ሽሮ ነው። ሽሮና በርበሬ፣ ቡና አለን። ልብስም ከፈለጋችሁ ልብስም አለኝ። እንግዲህ ግዲያ ሳይፈታው ለዛሬ ለዛሬ ግን በባልተና ነው የመጣሁት። ይኸውላችሁ ሽሮ ሞልቶኛል። በርበሬ ግን ከኢትዮጵያ ነው ያስመጣሁት። የማይገርማችሁ ምርጥ ሽሮ ምርጥ ምጥን ሽሮ በርበሬ አለላችሁ፣ ሽሮ አለላችሁ። እየወሰዳችሁ ኮንትራቤት የሚያላችሁ እናመጣላችኋለን፣ እላችኋለሁ። አንደኛ ደረጃ በርበሬ ይላል እዚህ ላይ ራሱ አንደኛ ደረጃ በርበሬ የኢትዮጵያ በርበሬ ነው የሚለው እዚህ ሀገር የታሸግ እንዳይመስላችሁ፣ ኦሪጂናል የኢትዮጵያ ነው። ሰምታችኋል። እንደዚህ የባህር ዳር አንደኛ ደረጃ በርበሬ ነው የሚለው። የፍሬ ባልትና ይህን ይመስላል። እንግዲህ ያላችሁበት ድረስ እናመጣለን። እንጀራም፣ በርበሬ ሽሮም እያደረግን እናመጣላችኋለን። ይኸውላችሁ እንግዲህ ይሄን ይመስላል። እንግዲህ ገና መደርደሪያ ተገዝቶ እስከሚደረደር ድረስ ላሳያችሁ። ለምንድን ነው መደርደሪያም ገዛሁም የሥራ አጣሁም፣ ዞሮ ዞሮ እናንተ ዋናው ማገናኘታችን እና መገናኘታችን ነው። አሪፍ። ስለዚህ ባልትና ችሎታው እራሱ ሲጥም፣ እውነት ለመናገር ማለት ነው እና በጣም የሚጥመው ሽታው ምናምን ነግራችሁ አልች ለን የኢትዮጵያ የድሮ የድሮ የእናቶቻችን ቅመም የእናቶቻችን ቅመም ነው የሚለው። ስለዚህ ደስታችሁ ቅመሱት። እኛ ቀምሰ ነው አንላችኋለሁ። ቀምሰ ነው በነገራችን ላይ ጥሩ ነው ብለን መውራት የምንችለው የተቀመሰ ነገር ነው። ስለዚህ እንደምታዩት መልኩ ራሱ በጣም የሚያምር በጣም ምርጥ በርበሬ ነው። ተፈለጋችሁ በኢትዮጵያ እንጀራ ዋፈሽ ማለት ትችላላችሁ። እናመጣላችኋል፣ እንላችኋለን። እንጀራን በርበሬም ሽሮም ቡናም ቡናችሁን የኢትዮጵያ ቡናችሁን ቸሰሰሰሰ ሰርጋችሁ ሽሮአችሁን እንደን ካላደረጋችሁ ሽሮ እየተክተክዬ ሽሮ እኮ አልሰማችሁም። እንደ በዓለም ገበያ ልቀርብ እኮ ነው። ስለዚህ እንዲያውም ቀረበች፣ ይሄ ከአገር ውጭ ወጣች ማይገርማችሁ ማለት ነው እና ከአገር ውስጥ አብልታ ጥግባ ከሀገር ውጭም ወጣች እና ይኸውላችሁ፣ በርበሬና ሽሮ እንደዛ አድርጌ ቆልዬላችኋለሁ። ይሄ የኛ አገር ክምር አስመስዬ እየቆልዬላችኋለሁ። ስለዚህ የምትፈልጉ ቁጥሬና ኖርላችኋለሁ። በዛ ቴካዊት እናደርግላችኋለን እላችኋለሁ። ቴካዊት ነው ተካዊት አላችሁት ብቻ ይህን ይመስላል እንግዲህ። ያለን ነገር ይዘዙን እናደርሳለን። በዛውም ደግሞ እኔን የናፈቃችሁ እየመጣሁ እሰጣችኋለሁ። ስለዚህ ይሄን ይመስላል። ድራይቨሪ ነፃ አልላችሁም። እናቴ ወይ መኪና ስገዛ ነፃ መጣላችኋለሁ፣ መስራጣ መኪና የለንም። ስለዚህ መኪና ለመግዛት ደሞ ይሄንን ሻሽጬ ሳተርፍ መኪና እገዛለሁ፣ በዛ ሰዓት በራሴ ድራይቨር። ድራይቨር ነፃ የሚሏችሁ ግን ውሸት ነው፣ ስገቡ እስተመገቡበት ድረስ ነው እንጂ ድራይቨር ነፃ የለም። እውነቴን ነው ነግራችሁና፣ ይሄን ይመስላል እንግዲህ ነውላችሁ። ሩብ ይሄ ሩብ ኪሎ ነው፣ ሩብ ኪሎ 15 ብር ማለት ነው። ሽሮማ አስራ አምስት ብር ነው። በርበሬማ አስራ አምስት ብር ነው። ስለዚህ በቃ ባልትና ጀምረናን በርበሬና ሽሮ ቡና እንጀራ አርገን ጀምረናን ማለት ነው። እያደር ደግሞ ያዘዛችሁንን እናቀርባለን እናመጣለን። ሰፋ አርገን እላችኋለሁ። ይሁንላችሁ እንግዲህ። በርበሬ ቅላቱ ምናምን ልነግራችሁ አልችልም። ትንሽ እያርጋችሁ ለብዙ ቀን ትበላላችሁ። የመዳም ቅመሞች ማለት ነው። 15 ብር ነው። ይሄ አንዱ አንዴ አንዱ ሺህ ጋር 15 ብር አንዱ ሺህ ጋር 15 ብር ሽሮም ደሞ በጣም ቆንጆ ሽሮ ነው። ቆንጆ ሽሮ ነው ሽሮው ራሱ ስለዚህ እየገዛችሁ ብሉ ጠጡ። እንዳታስቡ ብላችኋለሁ። ኢትዮጵያ ያለ ነገር በሙሉ ያ ዝም መጥቶልና ተከትሎን ስለዚህ ሽሮዬም ዓለም ገበያ ላይ እየተሸጠ ትገኛለች። እኛ ዘንድ የመጣችው ዓለም ገበያ ላይ ታይታ ነው፣ በነገራችን ላይ ስለዚህ ይሄን ይመስላል። ቡናችንንም ደግሞ ያገራችንም ቡና የዛ ሀገር ቡና እኮ ሲቆላ ወዝ ምናምን የለውም፣ ታውቃላችሁ። የእኛ ሀገር ቡና ግን ወዙ ልነግራችሁ አልችልም። ስለዚህ ይዘዙን እናመጣለን፣ ያላችሁበት ድረስ ማለት ነው። ስለዚህ ይመስላል ባይ እኔ እህታችሁ ልብስ ምናምን አልልም። ልብስ ማለይ ደግሞ ሰንበት ብዬ ደግሞ ወደ ልብስ አሳያችኋለሁ። ለጊዜው ሁላችሁ ለጊዜው ቡናና በርበሬ ምናምን ደግሞ ታሽጓን አላደባለኩትም፣ አይዟችሁ በሽጉ ስለሆነ ችግር የለበትም ብዬ ነው እንደዚህ ያደረኩላችሁ። ይሁላችሁ ከኢትዮጵያ ከዙ ይታሸግ እንዳይመስላችሁ፣ ከኢትዮጵያ የመጣው ኦሪጂናል ነገር ነው ያሳየኋችሁ ማለት ነው። ይህ ዙ ይጠቀሙ፣ ታመሰግኑናላችሁ እላችኋለሁኝ። እና ሰላማችሁ ይብዛ ጓደኞቼ። ትናንትና ምንድነው ስራችሁ? ምንድነው ስራችሁ? ምን ልታቀርብልን ነው? ምን ልታሳይን ነው ብላችሁኛል። ይሄ ሁላችሁ ይሄን ነው ግን። አዋጭ ነው ምናምን እንዲያትሉ ገና ጀማሪ ስለሆንኩ እንዲያልከዝርባችሁ በዛው እንደዚህ እያረጋችሁ አበረታቱኝ፣ አደፋፍሩኝ እላችኋለሁ እና ይዘዙን ያላችሁበት ድረስ ከች እንላለን። ስለዚህ አዲስ ስራዬ ባልትና ሀዩ ባልትና ብላችሁ ምትመጡ ታገኙታላችሁ። በትልቅ እስክሪብቶ ነው የምጥፈው ይሄ መጣጣፊያ ምናምን አልፈልግም። ዝሮ ዝሮ በትልቅ እስክሪብቶ ጥፍና አለጥፈዋሉ ችግር የለውም ብላችኋለሁ። ስለዚህ ሰላማችሁ ብዝዝት ይበልልኝ። የመዳም ቅመሞች ያው እንግዲህ እንደምትጠቀሙና እንደምገዙኝ ተስፋ አድርጋለሁኝ፣ እላችኋለሁ። ሰላማችሁ ይብዛ። ሰላም አለይኩም ረህመቱላሂ ወበረካቱ